ሰላም ጤና ይስጥልን። ውድ የመዓዛ ጥበብና ሽፎን የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ዛሬ ደግሞ ከመነን የተዘጋጁ የተለያዩ የሀበሻ ልብሶችን፣ ቀሚሶችን፣ አሰራራቸውን፣ አጠላለፋቸውን ዲቴይላቸውን እያሳያችሁ አብሬያችሁ ቆያለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እየተከታተላችሁን እንድትቆዩ እንጋብዛችኋለን። ላይክ፣ ሸር፣ ሳብስክራይብ ማድረጋችሁን ደግሞ አትርሱ። ይሄ የምታዩት የሀበሻ ቀሚስ ከመነን የተዘጋጀ የሀበሻ ቀሚስ ነው። እንደምታዩት በጣም ነው የሚያምረው። ከለር ኮምቢኔሽናቸው በጣም ቆንጆ ነው። ማቴሪያላቸው በጣም ቆንጆ ነው። አጠላለፋቸው፣ አሰፋፋቸው ሁሉም ነገር ኒት ሆኖ ጥንቅቅ ተደርጎ የተሰራ የሀበሻ ቀሚስ ነው። እንደምታዩት በጣም ነው የሚያምረው። ሁለት አይን መነን ነው የምንጠቀመው። ከዛ ደግሞ ከሁለት አይን መነኑ ከስር ደግሞ ሌላ መነን እንዳርብበታለን። ከዛ ስር ደግሞ ሳተን ገበር እንጠቀማለን ማለት ነው። ስለዚህ ይሄ ደግሞ የሀበሻ ቀሚሱን ረዥም እድሜ እንዲቆይና ውበቱን እንደጠበቀ እንዳማረብን ብዙ ጊዜ እንድንጠቀምበት ያደርገናል ማለት ነው። በጣም ነው የሚያምረው እንደምታዩት። ነጠላው ቆንጆ ነጠላ፣ ትልቅ ነጠላ አለው። በጣም የሚያምር የሀበሻ ቀሚስ ነው። ይሄንን የሀበሻ ቀሚስ እኛ ጋር ተሰርቶ አልቆላት 13 ሺ ብር ብቻ ነው የምታገኙት። በጣም ነው የሚያምረው። ይሄኛው ደግሞ በአራት ማዕዘን የአንገት ስታይል የተሰራ የሀበሻ ቀሚስ ነው። ይሄኛውም ቀሚስ ከመነን የተዘጋጀ የሀበሻ ቀሚስ ነው። እንደምታዩት በጣም ነው የሚያምረው። አሁን ላይ ሁለት አይን መነኖች ናቸው እየተጠቀምን ያለ ነው። እሱ ደግሞ የሀበሻ ቀሚሱ ረዥም እድሜ እንድንጠቀምበት ያደርገናል ማለት ነው። ጫማ እንዳንትን እንዳይለው ከስር ማልበሻ ገበር እንጠቀማለን። ከዛ ስር ደግሞ መነን እንደርብበታለን። ከዛ ስር ደግሞ ሳተን ገበር እንጠቀማለን ማለት ነው። አንዳንድ ከስተመሮቻችን አይከብድም ወይ እያሉ ኮምፕሌን ያደርጋሉ። መነን ብቻ ነው የሚደረብበት እሱ ደግሞ እንዲከብድ አያደርገውም። መነን በባህሪው ቀላል ማቴሪያል ነው። ስለዚህ ልብሱም ደግሞ እንዲከብድ አይሆንም አያደርገውም ማለት ነው። እንዲህ እንደምታዩት በጣም የሚያምር ቆንጆ ነጠላም አለው። በጣም የሚያምር የሀበሻ ቀሚስ ነው። አንገቱ በአራት ማዕዘን ስፌት የተሰፋ ሲሆን ጥልፉ ደግሞ ከአራት ማዕዘኑ ወጣ ብሎ ኦቫል ሼፕ ያለው ጥልፍ ነው። እጅጌው በአጓጉል ሆኖ በዝርግፍ የተሰራ እጅጌ ነው። ከረንትሊ አጓጉል እጅጌዎች ፋሽን እየሆኑ መጥተዋል። ስለዚህ እናንተም ደግሞ በምትፈልጉት የስፌትና የጥልፍ አማራጭ የምትፈልጉት አይነት የሀበሻ ቀሚሶችን ከመዓዛ ጥበብና ሽፎን ጋር ታገኛላችሁ ማለት ነው። ስልካችንን ባዩ ላይ ያለ እየደወላችሁ ቼክ ማድረግ ትችላላችሁ። አድራሻችን ቁጥር አንድ ጎንደር ቅዳሜ ገበያ ቁጥር ሁለት ደግሞ አዲስ አበባ ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት አንበሳ ባንክ ያለበት ሕንጻ ጋር እንገኛለን ማለት ነው። እየመጣችሁ ቼክ ማድረግ ትችላላችሁ። እየደወላችሁ ኦርደር ማድረግ ትችላላችሁ። አሁን ጊዜው ጥሩም ስለሆነ በስልክ እየደወላችሁ የምትፈልጉትን አይነት በፎቶ እየተግባባን ሳይዛችሁንም ልካችሁልን እዚህ መምጣት ሳይጠበቅባችሁ ልብሶችን እናንተ ያላችሁበት ድረስ እናደርሳለን ማለት ነው። ኢትዮጵያ ውስጥ ያላችሁም ከኢትዮጵያ ውጭ ያላችሁም ምርጫችሁ የምታደርጉን ሁሉ ደውሉልን፣ ጻፉልን። ይህኛ የምታዩት የሀበሻ ቀሚስ ደግሞ ሞራ ነው፣ ማቴሪያሉ ሞራ የሚባለው ማቴሪያል ነው። እንደምታዩት ስትራይፕ ስትራይፕ የሚመስሉ እንትኖች አሉት ስትራክቸሮች አሉት። እንደምታዩት በጣም ነው የሚያምረው። ከዛ ስር ደግሞ መነን እንዳርብለታለን። እንደተለመደው ከዛ ስር ደግሞ ሳተን ገበር እንጠቀማለን ማለት ነው። ይሄም የሀበሻ ቀሚስ በጣም ነው የሚያምረው። ስትራክቸሩ እንደምታዩት ሞራ የሚባለው ማቴሪያል ልክ እንደዚህ ስትራይፕ ስትራይፕ ያለ በመሀል ክፍተት ያለበት አይነት የሀበሻ ቀሚስ ነው። ይህንን የሀበሻ ቀሚስ ከዚህ በፊት ሾርት ቪዲዮ ላይ ፖስት አድርጌላችሁ ነበረ። አሁን ደግሞ በረዥም ቪዲዮ በዚህ መልኩ አድርገን ሰርተነዋል ማለት ነው። በጣም ነው የሚያምረው። ከለር ኮምቢኔሽናቸው በጣም ነው የሚያምሩት። ቢጫ ከለር የምትወዱ ምርጫችሁ የሆኑ ከስተመሮቻችን ትወዱታላችሁ ብለን ተስፋ እናደርጋለን። ይህንን የሀበሻ ቀሚስ እኛ ጋር በዘጠኝ ሺ ስምንት መቶ ብር ብቻ ነው እኛ ጋ የምታገኙት። በጣም ነው የሚያምረው። ይሄኛው የሀበሻ ቀሚስ ደግሞ ከዚህ በፊት በጣም ለብዙ ከስተመሮቻችን የሰራ ነው። በጣም ብዙ ከስተመሮቻችን የሚወዱት አይነት የሀበሻ ቀሚስ ነው። እንደምታዩት የቢጫ እና የቀይ ከለር ኮምቢኔሽን ነው። በሁለት ደረጃ ነው። በዚህ መልኩ የሰራ ነው። ጥለቱ በጣም እንደምታዩት ሰፊ ነው። በጣም የሚያምር ስትራክቸር አለው። አራት አርብ ነው። ሁለት አይን መነን ነው። ከሁለት አይን መነኑ ስር ደግሞ እንደዚህ እንደተለመደው መነን እንደርባለን። ደብል መነኖችን ነው የምንጠቀመው ማለት ነው። በጣም የሚያምር ልብስ ነው። እንደምታዩት አንገቱን ቅርጹን በምትፈልጉት አይነት የስፌት አማራጮች እኛ ጋር ኦርደር ማድረግ ትችላላችሁ ማለት ነው። ልክ እንደዚህ ደግሞ ፍሪ ሳይዝ የሆኑ ላስቲኮችን ነው የምንጠቀመው። ያው ለእኔም እንደዚህ ልክ ሆኗል። ወፍሮም ሴትም ደግሞ ብታደርገው ልኳ የሚሆን አይነት የወገብ ላስቲክ ነው የምንጠቀመው ማለት ነው። የወገብ ላስቲኮችን ማስፋትና ማጥበብ እንዲቻል አድርገን ነው የምንሰራቸው። ስለዚህ በጣም በቆንጆ ሁኔታ ቆንጆ ቆንጆ የሀበሻ ልብሶችን እኛ ጋር ታገኛላችሁ። ይህንን የሀበሻ ቀሚስ በ8500 ብር ብቻ ነው እኛ ጋር የምታገኙት። በጣም በሚያምር ዋጋ፣ በሚያምር ማቴሪያል ጽድት ተደርጎ የተሰሩ ልብሶችን ኦርደር ማድረግ ከፈለጋችሁ ስልካችን ባዩ ላይ ያለ እየደወላችሁ ቼክ አድርጉን። እዚህ ጋር ከምናሳያችሁ ልብሶች በተጨማሪ ደግሞ እናንተ አይታችሁ የወደዳችኋቸው ልብሶችም ካሉ እነሱን ልብሶች ብትልኩልን እኛ ደግሞ የነሱን ዋጋ ነግረናችሁ እኛ ጋር ማሰራት ትችላላችሁ ማለት ነው። ይሄኛው የሀበሻ ቀሚስ ደግሞ በተለምዶ ቻይና ጨርቅ እያልን በምንጠራው ማቴሪያል የተዘጋጀ የሀበሻ ቀሚስ ነው። በተለምዶ ቻይና ጨርቅ እየተባለ ይጠራል እንጂ እዚሁ በሀገራችን ሸማኔዎች የሚዘጋጅ የሀበሻ ቀሚስ ነው ወይም ማቴሪያል ነው ማለት ነው። እንደምታዩት በጣም ነው የሚያምረው። ፊት ለፊት ያለው ታች ያለው ሙሉ ለሙሉ በጥልፍ የተዘጋጀ የሀበሻ ቀሚስ ነው። እንደምታዩት ፍሪ ሳይዝ የወገብ ላስቲኮችን ነው የምንጠቀመው። በጣም ነው የሚያምረው። በወራጅ ጥልፍ የተዘጋጀ የሀበሻ ቀሚስ ነው ማለት ነው። እጅጌው ደግሞ አጓጉል ሆኖ በዝርግፍ የተሰራ የሀበሻ ቀሚስ ነው ማለት ነው። እንደነገርኳችሁ ከረንትሊ እጅጌያቸው አጓጉልና ሰፋ ብሎ የሚሰሩ የሀበሻ ቀሚሶች ፋሽን እየሆኑ የመጡበት ጊዜ ላይ ነው የምንገኘው። ስለዚህ ይህንን እና የመሳሰሉ የሀበሻ ቀሚ ሚሶችን እኛ ጋር በጣም በቆንጆ በተመጣጣኝ ዋጋ ታገኛላችሁ ማለት ነው። እንደምታዩት ይሄኛው ቻይና ጨርቅ እየተባለ በተለምዶ የሚጠራው የሀበሻ ልብስ ማቴሪያል በዚህ መልኩ አድርገን እንሰራዋለን ማለት ነው። እኛም ይሄ ደግሞ ነጠላው ነው። በጣም ነው የሚያምረው። ነጠላው ጫፍ ላይም የቀሚሱ ታች ላይም ያለው ሙሉ ለሙሉ በጥልፍ የተዘጋጀ የሀበሻ ቀሚስ ነው ማለት ነው። የሲንጀር ጥልፎችን ነው የምንጠቀመው እንደምታውቁት እኛ ጋ። ስለዚህ በዚህ መልኩ አድርገን በቆንጆ ሁኔታ ሰርተነዋል ማለት ነው። ይህንን ልብስ እኛ ጋር በ9500 ብር ብቻ ነው የምታገኙት። ሙሉ ለሙሉ ጥልፍ ስለሆነ ነው ፕራይሱ ትንሽ የጨመረው። በቆንጆ ሁኔታ በሚያምር ነገር በሚያምር ማቴሪያል ጥንቅቅ ተብሎ የተዘጋጁ የሀበሻ ቀሚሶችን ማግኘት የምትፈልጉ ከሆነ ምርጫችሁን መዓዛ ጥበብና ሽፎን ጋር እንድታደርጉ አድቫይስ አደርጋችኋለሁ ማለት ነው። ይሄኛውም ከመነን የተዘጋጀ የሀበሻ ቀሚስ ነው እንደምታዩት በጣም ነው የሚያምረው። ከላር ኮምቢኔሽናቸው በጣም ቆንጆ ናቸው። ሲምፕል ከሚባሉ የሀበሻ ቀሚሶች መካከል አንዱ ነው ማለት ነው። እንደምታዩት በጣም ነው የሚያምረው። ቆንጆ ቆንጆ የሀበሻ ቀሚሶችን እኛ ጋር ታገኛላችሁ ማለት ነው። እኛ ከምናሳያችሁ ውጭም የተለያዩ ዲዛይን ያላቸውን የሀበሻ ቀሚሶችን ኦርደር ማድረግ ከፈለጋችሁ ቴሌግራም ኦር ዋትሳፕ ላይ ፎቶዎችን በመላክ እነዚህ ልብሶች ብትሉን ዋጋቸውን እንነግራችኋለን ማለት ነው። ስለዚህ ቼክ እያደረጋችሁን ዋትሳፕ ቴሌግራም ላይ ጻፉልን፣ ደውሉልን። አገር ውስጥ ያላችሁም ከአገር ውጭ ያላችሁም በፖስታና በዲ ኤች ኤል አማራጮች እና ጋር ልብሶችን ኦርደር ማድረግ ትችላላችሁ ማለት ነው። ይሄኛውም የሀበሻ ቀሚስ ከመነን የተዘጋጀ የሀበሻ ቀሚስ ነው። እንደምታዩት በአንገቱ በአራት ማዕዘን የተሰራ የሀበሻ ቀሚስ ነው። ጥልፉ ደግሞ ከወገብ በላይ ብቻ ያለውን የተጠለፈው ማለት ነው። ይሄኛውም እንደ ከዚህ በፊት እንዳሳየኋችሁ እጅጌው አጓጉል ሆኖ በዝርግፍ የተሰራ የሀበሻ ቀሚስ ነው ማለት ነው። እናንተም ደግሞ በምትፈልጉት አይነት የስፌትና የጥልፍ አማራጮች ልብሶችን ኦርደር ማድረግ የምትፈልጉ ከሆነ ምርጫችሁን መዓዛ ጥበብና ሽፎን ጋር እንድታደርጉ አድቫይስ አደርጋችኋለሁ ማለት ነው። እንደተለመደው ሁለት አይን መነኖችን ነው የምንጠቀመው፣ ደብል መነኖችን ነው የምንጠቀመው። ስለዚህ ጥንቅቅ ያለ ስራ ቆንጆ ማቴሪያሎችን በመጠቀም እንሰራለን ማለት ነው። ስለዚህ ይሄንን ጥንቅቅ ያለ ስራ ማግኘት የምትፈልጉ ከሆነ ዋትሳፕ እና ቴሌግራም ላይ ኮንታክት አድርጎን ከሀገር ውስጥ ያላችሁም ከሀገር ውጭ ያላችሁም ሁላችሁንም እናስተናግዳችኋለን ማለት ነው። ከሀገር ውጭ ያላችሁ የዲኤችኤል እና የፖስታ ቤት አማራጮችን በመጠቀም ልንልክላችሁ እንችላለን ማለት ነው። በታማኝነታችን አንደራደርም። ስለዚህ መዓዛ ጥበብና ሽፎንን ምርጫችሁ ስለምታደርጉ ሁልጊዜ በጣም እናመሰግናለን። ይሄኛው ደግሞ ጅስት ሲምፕል ከምንላቸው ቀሚሶቻችን መካከል አንዱ ነው። እንደምታዩት በጣም ነው የሚያምሩ። ዲዛይኑ ከኋላ በኩል ያለው ልክ እንደዚህ በዚግዛግ አድርገን ሰርተነዋል ማለት ነው። ከስተመራችን ጀርባዋ እንዲከፈት ስላልፈለገች ከስር ጨርቅ ተጠቅመናል ማለት ነው። እናንተ ደግሞ ጀርባችሁ ክፍት እንዲሆንላችሁ የምትፈልጉ ካላችሁም ልክ እንደዚህ በዝግም እንዲሰራ ከፈለጋችሁ በምትፈልጉት አይነት አማራጮች እነዚህን አይነት ሲምፕል የሀበሻ ቀሚሶችን እኛ ጋር ማግኘት ትችላላችሁ ማለት ነው። በተለያዩ አይነት የከለር አማራጮች እነዚህ ቀሚስ እኛ ጋር በአራት ሺ ስምንት መቶ ብር ብቻ ታገኛችኋላችሁ ማለት ነው። እስከ ነጠላው ድረስ አራት ሺ ስምንት መቶ ብር በጣም ቆንጆ በጣም ርካሽ ዋጋ ያላቸው ልብሶቻችን ናቸው ማለት ነው። ስለዚህ ሲምፕል ኦኬዥኖች ያሉባችሁ ከስተመሮቻችን ካላችሁ እነዚህን የመሳሰሉ ልብሶችንም ኦርደር ማድረግ ትችላላችሁ ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ላይክ ሸር ሳብስክራይብ ማድረጋችሁን ደግሞ አትርሱ። ቴንክ ዩ ባይ